ታላቁ ነቢይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩን መሰረት እስኪ ዛሬ ህልም ምንድን ነው የሚለውን አንድ በአንድ እናያቸው። ህልም በኢስላም ትልቅ ቦታ የሚሰጠውና የውህያ አንድ አርባ ስድስተኛ እንደሆነ ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ሶስት አይነት ህልም እንዳለ አስተምረው ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ሙስሊም እህቶች እና ወንድሞች እንደምን አላችሁ በያላችሁበት ያለ ሰላም እና ዘነት በእናንተ ላይ በዛሬው ፕሮግራማችን የምናየው ህልም በኢስላም ምንድን ነው የሚለውን ይሆናል በኢስላም ህልም ምንድን ነው እውነት ህልም ዝም ብሎ የአይምሮ እንቅስቃሴ ነው ወይስ የነጋችንን ተስፋ የምናይበት ትልቅ የሆነ የራአይ መድረክ ነው? ታላቁ ነቢይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩን መሰረት እስኪ ዛሬ ህልም ምንድነው የሚለውን አንድ በአንድ እናያቸው። ህልም በኢስላም ትልቅ ቦታ የሚሰጠውና የውህያ አንድ አርባ ስድስተኛ እንደሆነ ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ሶስት አይነት ህልም እንዳለ አስተምረውናል። የመጀመሪያው ሩእያ ይባላል። ከአላሁ ሱብሃነ ወተዓላ የሆነ እንደ ራእይ የሚሰጠን እንደ ማስጠንቀቂያ ወይም እንደ ብስራት ወደኛ የሚላክልን ነው። ሁለተኛው ደግሞ ከሰይጣን የሆነ ነው ሰዎችን ለማስፈራራት ሆን ብሎ ሰይጣን ወደኛ የሚያመጣብን ህልም አይነት ይባላል። ሶስተኛው ደግሞ ሀዲሱን ነብስ የሚባለው የነብስያ ወሬ ነው። አንድ ሰው ቀን የተጨነቀበትን እንደገና ሌሊት እያወራ የሚደግምበት የህልም አይነት ነው። ከነዚህ ከሶስት ህልሞች መካከል አንዱ ብቻ ነው ትርጉም ያለው ። እሱም ሩዕያ ይባላል። ከሰይጣን የሚመነጭና የነብስያ ወሬ ምንም አይነት ትርጉም የላቸው። እስኪ እነዚህን ሶስት ህልሞች በህልማችን ስናያቸው እንዴት ነው የምንለያቸው? ትርጉም ያለው ሴተኛው ነው የሚለውን እስኪ እናያቸው። የመጀመሪያው ሩዕያ ይህ የህልም አይነት ከጌታችን አላሁ ሱብሃነሁ ተዓላ እንደ ብስራት ወይንም እንደ ማስጠንቀቂያ የሚላክልን ነው። ህልሙም ግልጽ ነው። ያየነውን በደንብ እናስታውሰዋለን። በቅደም ተከተል መናገር እንችላለን። ጊዜ ቢፈጅም እንኳን ያንን ህልም በሚገባ እናስታውሰዋለን። ግልጽ ነው። የምናየውም ህልም ከእውነታ ጋር የተገናኘ ነው። ሊሆን የሚችሉ ነገሮችን ነው የምናየው። በትክክል ራዕይ ወይም እንደ ማስጠንቀቂያ የሚመጣልን ህልም ነው። ትክክለኛ የሆነ ነገር ነው የምናየው። ህልሙንም በደንብ እናስታውሰዋለን። በቅደም ተከተል ነው የምናየው። ስንነቃም ሰላም ይሰማናል። ይህ ህልም እውነተኛ የሆነ ሩዕያ ነው። ነገ ሊሆን የሚችል ህልም ነው። ይህንን ህልም ለምንወደው ሰው መናገር እንችላለን። ሁለተኛው ደግሞ ከሰይጣን የሆነ ህልም ነው። ይህ ከሰይጣን የሆነ የሚመነጭ ነው። ሰዎችን ለማስፈራራት ሆን ተብሎ ከሰይጣን የሚመጣ ህልም ነው። እጅግ በጣም አስፈሪ ነው። ምልክቱ እጅግ በጣም አስፈሪ ነው። ሁለተኛው ምልክቱ ያየነውን ህልም በደንብ ማስታወስ አንችልም። ዝብርርቅ ያለ ነው። ምንም አይነት ቅደም ተከተል የለውም። ስንነቃም በጣም ተጨንቀንና ፈርተን ነው የምንነቃው። ይህ ከሰይጣን የሆነ ህልም ነው። አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና፣ እንዲህ አላቸው፦ ዛሬ በህልሜ አንገቴ ሲቆረጥ አየሁኝ፣ ወርቆም ሲንከባለል አየሁት፣ የሚንከባለለውንም ተከተልኩት አላቸው። የአላህ መልክተኛም እንዲህ አሉት ሰይጣን የሚጨዋት ብህን ነገር ለሰው አታውራ አሉት። ይህ ህልም አሁን ከእውነት አይራቀ ህልም ነው። አንድ ሰው ቅንጭላቱ ሲቆረጣይ የተቆረጠው ቅንጭላቱም ሲንከባለላየው የሚንከባለለውንም ሰውየው እየተከተለው አየው። ይህ አሁን ከእውነት አይራቀ ነው። አንድ ሰው ቅንጭላቱ ተቆርጦ እንዴ ሊከተለው ይችላል? ያላ መልክተኛ ይህ ከሰይጣን የሆነ ህልም ነው፣ ለማንም እንዳትናገር አሉት። ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዴ አሉት፣ ከሰይጣን የሆነ ህልም ስናይ ለማንም ሰው መናገር የለብን። ከሰይጣን የሆነ ህልም ስናይ እንዴት መጠበቅ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። መጀመሪያው፣ ቀለል አድርገን በግራ በኩል ሶስት ጊዜ መተንፈስ፣ አውዝ ቢላሂ ሚነሽ ሸይጣን ረጅም በማለት ከተረገመው ሰይጣን መጠበቅ፣ የተኛንበትን ጎን መቀየር። ዋናው ነገርና ደግሞ ማድረግ ያለብን ነገር ያየነውን የሰይጣን ህልም ለማንም ሰው አለመናገር። ይህንን ካደረግን በአላህ ፍቃድ ህልሙኛን ሊጎዳን አይችልም። ሶስተኛው ሐዲሱን ነብስ ይባላል፣ የነፍስያው ወሬ ነው። አንድ ሰው ቀኔ ሰራውን መልሶ ለሊት ሲያዩ ነው። ይህ ምንም አይነት ትርጉም የለውም፣ ችላ ልንለው ይገባል። በዛሬው ፕሮግራማችን ህልም በሶስት እንደሚከፈል አይተናል። እናንተስ ምን አይነት ህልም ነው የምታውቁት? እስኪ ኮሜንት ላይ አስቀምጡ። ሩእያ ይሄን ህልም ካያችሁ ከአላህ ሱብሓነሁ ወተዓላ የሆነ ራእይ ነው፣ አላህን ማመስገን አለባችሁ። ከሰይጣን የሆነ ህልም ስናይ ዱዓ ማድረግ አለብን እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም መጠበቂያ ናቸው ብለው ያስቀምጡልን እነዛን ካደረገን ህልሙ ሊጎዳን አይችልም። ሶስተኛ ደግሞ ሀዲሱን ነብስ የሚባለው ነው ይህ የነብስ ያወሬ ነው ምንም አይነት ትርጉም የለውም ስለዚህ ከሰይጣን የሆነ ህልም ምንም አይነት ትርጉም የለውም ያላ መልእክተኛ መጠበቂያውን አስቀምጠውልናል። በነዛ መጠበቅ ብቻ ነው ስለተከታተላችሁ አመሰግናለሁ በያላችሁበት መልካም ጊዜ ወሰላሙ አለይኩም ወራህመቱላሂ ወበረካቱ